ሰላም ጤና ይስጥልኝ፣ ክቡራትና ክቡራን፣ ውድ የባዶ እግር ሚዲያ ተከታታዮቻችን። የባዶ እግር ሚዲያ ዕለታዊ ስርጭታችን ከመረጃ ሳተላይት ቴሌቪዥን ጋር በጋራ በመተባበር ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። በየአካባቢው በተለያዩ የዓለም ክፍል የምትገኙ የሳተላይትና የማህበራዊ ሚዲያ ገጽ ተከታታዮቻችን፣ አድማጭ ተመልካቾቻችን ማለት ነው እንደ ያላችሁበት አገር ሰዓት አቆጣጠር እንዴት ዋላችሁ እንዴት አመሻችሁ እንዴት አደራችሁ እንላለን። ዛሬ እንግዲህ እንደተለመደው ከሳተላይት በተጨማሪ ቆይታ የምናደርግበት የፌስቡክ የቲክቶክና የትዊተር አካውንታችን እንዲሁም የዩቲዩብ አካውንታችን አብሮ ስርጭቱን ጀምሯል። በተቻለ መጠን እስኪ ወደዚህ የምትገቡ አድማጭ ተመልካቾች በተለይ ዩቲዩብ ላይ አንድ እንደው አንድ ከትልቅ ይቅርታ ጋር ውለታ አልጠይቃችሁ። በየቀኑ ሪፖርት ስለሚያደርጉት ኢቨን ትናንት የሰራሁት ቪዲዮ እይታው ቀንሷል፣ ሪስትሪክት ተደርጓል። ከትናንት በስቲያ የሰራሁት ቪዲዮ ሪስትሪክት ተደርጓል። ይሄ ደግሞ ቱ ማች ሪፖርት ነው የሚለው። ስለዚህ በጣም ብዙ ሰው የመጣ ሪፖርት እያደረገ ስለሆነ እንግዲህ በዚህ ከቀጠለ በአጭር ጊዜ ዩቲዩቡ ስለሚዘጋ በየቀኑ ዩቲዩብ መዘጋት ስለመረረኝ እኔ በግሌ መዘጋት መከፈት ነውና በጣም አስቸጋሪ ስለሆነ እንዳይዘጋ ቢያንስ ደግሞ የ17 ሺ ምናምን ፎሎወር ሰብስክራይበር ስላለው ተደራሽነቱም የተሻለ ሊሆን ስለሚችል ነገ ከነገ ወዲያ ደግሞ ወጥ የሆኑ የዜናዊ ስራዎችን በዚሁ እንድናደርስበት በተቻለ መጠን ዩቲዩባችንን ላይክ ብታደርጉት፣ ለሌሎቹ ሸር ብታደርጉት፣ እንደው ብትተባበሩ ማለት እፈልጋለሁ እንደ ትብብር ካያችሁት ይህን ካልኩኝ በኋላ እንግዲህ ዛሬ በኋላ ላይ የምደግመዋለሁ። አሁን መግቢያ ላይ መናገርም ፈልገው። አሁን በጣም በጣም ስልችት ያለኝ በጣም የሰለቸኝ ነገር አለ። በየቀኑ የምሰራውን ቪዲዮ እየቆራረጡ እዚህ አሜሪካን ሀገር የሚገኝ ሶፋ ላይ ተቀምጦ የበሰበሰ ግለሰብ አለ። ስሙን መጥራት ማልችለው በመረጃ ቲቪ ስለሚተላለፍ የመረጃ ቲቪ ፖሊሲ ስለማይፈቅድ ነው። እዚህ ሶፋ ላይ ተቀምጦ ፋኖዎችን ሲያበሻቅጥ የአማራን ሕዝብ ሲያበሻቅጥ የፈጠረውን ፈጣሪውን አምላኩን ሳይቀር ሲያበሻቅጥ የሚውል ግለሰብ ያሰማራቸው ሰዎች የኔን ንግግር እየቆራረጡ አርበኛ ዘመነ ካሴን፣ አርበኛ ምሬ ወዳጆን፣ አርበኛ ስረስማረ ዳምጤን እንዲሁም አርበኛ ሀብቴ ወልዴና ሌሎችንም ሌላ በቃ የማይ የማያደርጉት ፎቶግራፍ የለም፣ የማይቆራረጡት ድምፅ የለም። እስክንድር ነጋን በሙሉ የተቸሁበትን እየወሰዱ ከፋኖች ጋር እያቀናበሩ እየሰሩ በውስጥ በቴሌግራም እየላኩ ነው። በተለይ ከኔ ጋር ሞር ሪሌትድ የሆኑ የተሻለ ሪሌሽን ያላቸውን ልጆች እየሄዱ ከዚህ ጋር ነው የምሰሩ ሱኩፋኖች እንደዚህ እየተሳደበ ነው እያሉ ይልኩላቸዋል። እነዛ ልጆች ደግሞ ፌክ መሆኑን እያወቁት የተቆረጠ መሆኑን እያወቁት ያደራ ዘላለምን አቋም በአደባባይ እያወቁት ዩቲዩብ ላይ ቪዲዮዬን እያዩት ፌስቡክ ላይ ቪዲዮዬን እያዩት ቴሌግራም ቲክቶክ ላይ ላይቭ እየተከታተሉኝ ትዊተር ላይ ቪዲዮዬን እያዩት ቴሌግራም ቻናሌ ላይ ምጽፈውን እያዩ ምሰራውን ዜና እያዩ በውስጥ መጥተው ደግሞ አንተ እንዴት እንዲህ ብለህ ትሳደባለህ እያሉ እኔን ይናገሩኛል እኔ እናንተ ማቶ የሆናችሁ እንደሆነ እኔ ምን ማድረግ እችላለሁ በመጀመሪያ ደረጃ አንድ ግልጽ ነገር ልነግራችሁ የምፈልገው የአማራ ፋኖ እንዲፈርስ ከሚገባው በላይ እዚህ የተደራጁ አካላት አሉ ያ ደግሞ ማፍረስ የሚቻለው የመጀመሪያ ስራችን ካራክተር አሳሲኔሽን በመስራት ነው፣ በሚል ተደራጅተው አንደኛ ትናንሽ ቲክታከር ይሄ ሀያ ሺህ ሀያ አምስት ሺህ ፎሎወር ያላቸው ልጆች ቲክታክሽን አሳድግልሻለሁ ነይ እያሉ እየጠሩ እየወሰዱ የፋኖ አመራሮችን እንዲሳደቡ እያደረጉ የአማራን ትግል እያራከሱ ይገኛሉ። ነገር ግን የአማራ ታጋይነ ነው የሚሉ ስም የማልጠራው በመረጃ ቲቪ መጥራት ስለማይቻል ስለማይፈቀድ ነው። ታውቋቸዋላችሁ የፈጠራቸውን ፈጣሪ አምላክን ኢየሱስ ክርስቶስን ሳይቀር የሚሳደቡ ሰዎች ናቸው። ማኔጅ የሚያደርጋቸው ደግሞ ሀያ አንድ ዓመት በአማራ ንጹሐን ላይ ሲቀልድ የነበረ የአማራ ክልል ደህንነት ኃላፊ ሁኖ የኖረ ዛሬ አሜሪካን ሀገር የሚገኝ ሀያ አንድ ዓመት የቲፒኤልኤፍ አገልጋይ ሁኖ ሀያ አንድ ዓመት አማራ ክልልና ቤንሻንጉል ጉምዝ ክልልን በደህንነት የደም አባል ሲያጥብ የነበረ በርካታ ንጹሐንን የገደለ ግለሰብ ነው። የሚያዝዛቸው አሁን ፋኖ ስር ሰርጎ መግባት አልችል ሲል የፋኖን ትግል መቆጣጠርና ምንም ነገር ማድረግ አልችል ሲል ያሉ አማራጭ ምንድን ነው? ፋኖዎችን በቀጥታ ይሳደባል። ከዛ እንደገና ደግሞ ይሄንን ትግል የሚያግዙ ሰዎችን ደግሞ ስም ማጥፋት ካራክተር አሳስኔሽን ይሰራል። ካራክተር አሳስኔሽን ሲሰራ ደግሞ የሚመርጠው ጀዝባዎችን ነው። ራሱም ጀዝባ ነው፣ የሚመርጠውም ጀዝባዎችን ነው። ጀዝባዎች እምላቸው ምንድን ነው? የእኔ ቪዲዮ አለ ሙሉ ቪዲዮ አቋሚ በግልጽ ይታወቃል። አቋሚን እያወቁ ቪዲዮ በማንኛውም ማህበራዊ ሚዲያ ላይ ተቀምጦ ይመጡና አንተ ፋኖን እየተሳደብክ እንደዚህ እያልህ እኔ እኮ ግራ ነው የሚገባኝ። ቆይ እንግዲህ እኔ እናንተ ደደብ የሆናችሁ እንደሆን ምን ላድርጋችሁ ታዲያ? የተቆረጠ ቪዲዮ መሆኑ እያያችሁት የኔን አቋም እያወቃችሁት መጣህ እኔ ጋር ዛሬ ብቻ እንኳ ማቃቸው ሰዎች ሀምሳ ይሞላሉ ብቆጥራቸው በውስጥ እየመጡ የሚሰሩኝ አንተ እንዴት ፋኖ እንደዛ ብለህ ትሳደባለህ? አንተ እንዴት ዘመነ እንደዛ ትሳደባለህ? አንተ ምሬን እንደዛ ብለህ ምትሳደብ? አንተ ወሎጠል፣ ግራ ገባኝ እኮ የተቆራረጠ ቪዲዮ ነው፣ የተቆራረጠ ድምፅ ነው። ይሄን ካላችሁ ግቡና የኔን ቪዲዮ ተከታተሉ። ማንም ጀዝባ ቆራርጦ አምጥቶ ሲሰጥ ያንን ተቀብለ መጠ እኔ ጋር አትጩህ። በቃ እንግዲህ አቋሜን ግልጽ እየተናገርኩ ነው። አሁን በጣም ስልችታለኝ። በኋላ ላይ አንድ መልእክት አስተላልፋለሁ። እስኪ ጎበዝ ከሆናችሁ የተቆረጠ ቪዲዮ አምጠታችሁ እኔ ጋር ከምትጮሁ በኋላ ላይ የማስተላልፈውን መልእክት ቆርጣችሁ በቲክታክ በፌስቡክ በቃ ለብዙሃኑ ሸር አድርጉት። እስኪ ካራክተር አሳስኔሽን የሚሰሩ ሰዎች የቆራረጡትን ድምፅ ሸር ለማድረግ በጣም ትችላላችሁ። በቃ በጣም ቀላል ነው ለእናንተ። ትክክለኛውን መልእክት ሸር ማድረግ ግን አትፈልጉምም፣ አትችሉም፣ ማየትም አትችሉም። ቲክታክ ላይ ቪዲዮ ሰርቼ የለቀኩ አራት መቶ ሰው አላየውም በጣም ነው የሚያሳዝነው የሚገርመው ግን ለእኔ ሸር ያደረገልኝ ከአራት ሺህ በላይ ይሆናል እስካሁን የኔን የተቆራረጠ ቪዲዮ ሸር ያደረገልኝ ይሄ ማለት ምንድን ነው በቃ ሰው አንደርስታንዲንጉ ለቋል ማለት ነው ልክ በቃ ዝም ብሎ በተቆራረጠ ቪዲዮ የሚጋልብ ከሆነ የሰው አንደርስታንዲንግ ለቋል ይሄንን ቪዲዮ ኤዲት እያደረገ የሚለቀው ሰውም የለቀቀ ነው ተከታዮችም ለቃቂ ናቸው በዚህ ሁኔታ እንዴት አድርገን በጣም ሰፋፊ ትላልቅ ሀሳቦችን አንሸራሽረን ተወያይተን አዲስ ለውጥ ልናመጣ እንደምንችል እኔ አላውቅም። እና ሸር ማድረግና ለሌላው እንዲደርስ ማድረግ ማንንም አይጎዳም። እስኪሁን ይሄ አሁን የተናገርኩት እንኳ ለብዙሃኑ እንዲደርስ ከዩቲዩብ ላይ ገብታችሁ ቁረጡና፣ በቃ ውለታ ዋሉ። እስኪ ሸር አድርጉት። አደራ። እንደዚህ አልተሳደበም። ቪዲዮውን እየቆረጡበት ነው። እነማናቸው? ደጋግሜ ተናግሬያለሁ። ሶፋ ላይ ተቀምጠው በተቀመጡበት ሶፋ ላይ ቂጣቸው ላይ የበቀለው ሸጋታ ወደ ዛፍነት ሊቀየር ነው። ከዛ አይነቃነቁም። ዕድሜ ልካቸውን 24 ሰዓት ቀንም ሌትም የአማራን ሕዝብና የአማራን ትግል በማንቋሸሽና በማዋረድ ላይ የተጠመዱ ሰዎች ናቸው። እዚህ ጋር ስምም አልጠራው፣ በመረጃ ቲቪ ስለሚተላለፍ ስለማይፈቀድ ነው። በቃ አለቀ። የእኔ አቋም ይታወቃል። በአማራ ትግል ውስጥ ሳንካ ሁኖ የአማራን ትግል እየበጠበጠ ያለውን እስክንድር ነጋን እንጂ ማንም ላይ ልናገር የምችል አንዳችም ሞራል አንዳችም ስነ ልቦናና ህሊና ያለኝ ሰው አይደለሁ። በቃ ግልጽ አቋሚ ይታወቃል ይታወቃል። ከዛ በዘለለ ግን እንግዲህ አላቅም። የራሳችሁን ዝቅተኛ የመረዳት ችሎታና የማገናዘብ ችሎታ እኔጋ እየመጣችሁ አትትፉት። በጣም የሆነ በቃ በጣም ይቀፋል። የራሳችሁን ድክመት እኔጋ አትምጡ። ሲጀመር የኔም ቪዲዮ ስለማታውቁት ስለማታዩት ስላላያችሁት በጣም ግራን የገባኝ በእርግጥ ይህን ኢቨን ይህን የምናገረውን እንኳን የምሰሙ አይመስለኝም። ይህንን ነው ምለው። ይህን አሁን ይህን ኢቨን ይህን አሁን የተናገርኩትን ከሆነ ሰው ፎቶ ጋር አድርጎ ለጥፎ ማን ቆርጦ ለጥፎ ታገኙታላችሁ። ነገ ሳተላይት ላይ አሳይቻለሁ አለሁ የቲክቶክ አካውንቱን አሳይቻለሁ ባለቤቱን ተናግሬያለሁ ያለሁ ከዚህ በላይ ምንም ላድርግ አልችልም። በቀጥታ ወደ ዕለቱ መረጃ ነው የማልፈው። ወደ ዕለቱ መረጃ ሳልፍ የአማራ